በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ጥቅምት 24 የሚነበብ ስንክሳር፣ ዕረፍቱ ለአባ አብላሪዮስ ጥቅምት 24። በዚች ቀን መስተጋድል መነኮስ አባ አብላሪዮስ አረፈ። ይህም ቅዱስ ጋዛ ከሚባል አገር ነው። ወላጆቹም አረማውያን ናቸው። የዮናናውያንም ትምህርታቸውንና ፍልስፍናቸውን አስተማሩት። ሰውነት ለጥበብ ማደሪያዋ እስከሆነ ድረስ በእውቀት ከጓደኞቹ በላይ ሆነ። ከዚህም በኋላ ከሀገሩ የሌለ መልካም የሆነ ጥበብን ከውጭ አገር መማርን ወዶ ተነስቶ ወደ እስክንድሪያ ሀገር ሄደ። መምህራንም ሁሉ ከሚኖሩበት ቦታ ገብቶ ከእሳቸው ዘንድ ብዙ ትምህርትን ተማረ። በዚያም ጊዜ የቤተ ክርስቲያንን ትምህርት ለመማር ተነስቶ ቸኮለ። የቤተ ክርስቲያንንም መጽሐፍት ብዙዎችን አነበበ። የእስክንድሪያ ሊቀጳጳስ አባ ለእስክንድሮስም እስክንድሮስም የተረጉሙለትና ያስረዳው ነበር። ከዚህም በኋላ ክብር ይግባውና በጌታችን ኢየሱስ ክርስቶስ አምኖ የክርስትናን ጥምቀት ተጠመቀ። ከዚያም መንኩሶ በምንኩስና ሕግ ጸንቶ ግድልን ተጋደለ። ወደ አባ እንጦንዮስም ሄዶ መንፈሳዊ የሆነ የትሩፋትን ሥራ እየተማረ በእርሱ ዘንድ ብዙ ወራትን ኖረ። ወላጆቹም እንደሞቱ ሞቱ በሰማ ጊዜ ሄዶ የተውለትን ገንዘባቸውን ሁሉንም ወስዶ ለድሆችና ለችግረኞች መጸወተ። ከዚህም በኋላ ከሶሪያ ገዳማት ወደ አንዱ ገዳም ገባ። በዚያም በጾም፣ በጸሎት፣ በስግደት በመትጋት ፍጹም ገድልን ተጋደለ። በየሰባት ቀን እስኪመገብ ድረስ ምግቡም የዱር ሳር ነበር። እግዚአብሔርም ሀብተትንቢትን ሰጥቶት ልቦናውን ብሩህ ሆኖ ድንቆች ተአምራትንም የሚያደርግ ሆነ። ኤጲፋንዮስንም ያመነኮሰውና ለደሴተ ቆጵሮስም ኤጲስቆጶስ እንደሚሆን ትንቢት የተናገረለት እርሱ ነው። የዚህ አባት መላ ዕድሜውም ሰማንያ ዓመት ነው። ክርስትናውና ከምንኩስናው በፊት ዐሥራ ሰባት ዓመት በምንኩስናም ስልሳ ሦስት ነው። ክብር ይግባውና እግዚአብሔርንም ካገለገለ በኋላ በሰላም አረፈ። ቅዱስ ዮሐንስ አፈወርቅም አመስግኖታል። ሁለተኛም ቅዱስ ባስሌዎስን በመጽሐፍቱ አመስግኖታል። ለእግዚአብሔርም ምስጋና ይሁን፣ እኛንም በዚህ አባት ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። የሊቀ ጳጳሳት ጳውሎስ፣ የዜና የአውስያ የጸበለ ማርያምና የቆስጠንጢኖስ መታሰቢያ። በዚችም ቀን ለሰማዕት ለንጊኖስ ባልንጀራው የሊቀ ጳጳሳት ጳውሎስ የዘይና የአውስያ የጸበለ ማርያም ተሐራሚት የቆስጠንጢኖስን መታሰቢያቸው ነው። በረከታቸውም ከእኛ ጋር ትኖር ለዘላለሙ አሜን። አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይሁን መቼ መች ለዘላለሙ አሜን። ውድ የሊቃናት ሚዲያ ቤተሰቦቻችን ጥቅምት 24 የሚነበብ ስንክሳር ወደ እናንተ አቀረብን። ይህን ይመስል ነበር። በቀጣይ በአዲስ ቪዲዮ እስከምንገናኝ ድረስ እግዚአብሔር ቸር ያቆየን። መልካም ጊዜ